እንኳን ለጌታችን ለመድኃኒታችን የትንሣኤ መታሰቢያ በዓል በሰላም አደረሳችሁ አደረሰን። ይህ እንግዲህ ምን አሉ የተሰኘው ፕሮግራማችን ነው። ምን አሉ በተሰኘው ፕሮግራማችን እንግዲህ መንገድ ላይ የሚሄዱ ትንሳዎች እያስቆምን ጥያቄዎችን የምንጠይቅ ነው የሚሆነው። አምስት ጥያቄዎች አሉ አምስቱን ጥያቄዎች ደግሞ ከመለሱ የአምስት መቶ ብር ተሸላሚ ነው የሚሆኑት። እንግዲህ አለመመለሳቸው በጨመረ ቁጥር ብሩም እየቀነሰ ይሄዳል ማለት ነው። በድጋሚ እንኳን ለጌታችን ለትንሣኤ መታሰቢያ በዓል በሰላም አደረሳችሁ አደረሰን። አብራችሁን ቆዩ። እንኳን አደረሰሽ። እንኳን አብሮ አደረሰ። ራስሽን አስታውቂ። ሂሩት ይባላለሁ። እሺ፣ ሰላም ወይ ደጃኝ። አቶ ታከለ ቡሸ ይባላለሁ። ኤልያስ ካሳ ይባላለሁ። ኢንጂነር ሚካኤል አራያ ኪዳን። እዩሳያስ ይባላለሁ። ለምሳሌ የምጠይቅሽ ጥያቄ ሽልማት አለው ሽልማቶቹን አምስቱንም ጥያቄ የምትመልሽልኝ ከሆነ የአምስት መቶ ብር ሽልማት አለሽ ሁለት ሶስት ከሆነ ደግሞ ጥያቄሽ ብሩ እየቀነሰ ይሄዳል ማለት ነው የመጀመሪያው ጥያቄ ኢየሱስ የተሰቀለበት ተራራ ስም ምን ይባላል ጎልጎታ ይቅርታ ለቁ ስሙ በጎልጎታ ተራራ ላይ ጎልጎታ ተራራ ጎልጎታ የጎልጎታ ተራራ የሚገኘው እስራኤል ውስጥ ነው። ጎልጎታ። እስኪ ባለፈው አመት ፋሲካ ምን ቀን ላይ ነበር የዋለው? እሑድ ቀን መሰለኝ። እሑድ ቀን። ቅዳሜ ያው የፋሲካ በዓል እሑድ ቀን ነው የሚውለው። ስቅለት ደግሞ ዓርብ ነው እና አይቀያየርም እሱ። በስቅለት እና በትንሣኤ መካከል ስንት ቀን አለ? ሰባት ቀን፣ አንድ ቀን፣ ቅዳሜ ሀያ አራት ሰዓት ሁለት። ስቅለት ዓርብ ነው፣ ቅዳሜ አንድ ቀን አለው፣ እሑድ ትንሣኤ ነው። አንድ ቀን ነው መሀላችን፣ ቅዳሜ ናት። ኢየሱስ በጴጥሮስ ከተካደ በኋላ በማለዳ የጨዋ አንበሳ ኢየሱስ ክርስቶስ በጴጥሮስ ከተካደ በኋላ የጨዋ አንበሳ ይሁዳ አንበሳ ነው። ዶሮ አይጮ አላውቀውም። አንበሳ ጮሆ ነበር? ዶሮ ነው። ጴጥሮስን ትክደኛለህ ሦስት ጊዜ ዶሮ ሳይጮሆ ነበር ያለው። አንበሳ ሦስት ጊዜ ነው። የመጨረሻ ጥያቄ፣ ኢየሱስ ክርስቶስ በስንት ሰዓት ነው የተሰቀለው? አስር ሰዓት ወር ዘጠኝ ሰዓት ከሁለት አንድ የተሰቀለው በዘጠኝ ሰዓት መሰለኝ። ከስድስት እስከ ዘጠኝ ከጠዋት ጀምሮ ግርፋት ነበረ። ከቀን ስድስት ሰዓት ላይ አያንገላቱ ወደ ጎሎታ እንደወሰዱ ዘጠኝ ሰዓት ላይ ግን ያው ተፈጸመ ብሎ በምድራዊ ህይወት እንደሞተ ኢየሱስ የተሰቀለበት ሰዓት ስንት ነው እንትን መጠየቅ አልችልም? እርዳታ እገዛ ከአካባቢ ማን ልጠይቅ ነው ደቡዬ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለው ስንት ሰዓት ነው? ወንድም ጋሼ በስንተኛው ሌ እኩለ ቀን ላይ ነው ማለት ነው። እኩለ ቀን ስንት ሰዓት ነው ባለው? እሺ እሺ እግዚአብሔር ሰው ከስንት እስከ ከስድስት፣ ከሰባት ወይም እኩለ ቀን ነው የሚለው። እንግዲህ እንግዲህ ከአምስቱ ጥያቄ ሁለቱን መልሰሻል። ግን በመጨረሻ እንኳን አደረሳችሁ መልዕክት ያው ለመላው የክርስትና ተከታዮች ለሁሉም እንኳን አደረሳችሁ። አንቺንም እንኳን አደረሰች። እዚህ ጋር አድርጌ አመሰግናለሁ። ለቤተሰቦቼ ለጓደኞቼ፣ መላው ለኢትዮጵያ ለክርስቲያን ህዝብ በሙሉ መልካም በዓል። ሙሉውን ጥያቄዎች መልሰሻል። ስለዚህም የአምስት መቶ ብር ተሸላሚ ሆነሻል። ከልብ እጅ ጋር እጌ አመሰግናለሁ። መልካም በዓል ይንላችሁ። ለመላው ለኢትዮጵያ ህዝብ እና ለመላው ኢየሱስ ክርስቶስ ትንሳኤው ለመላው ለዓለማችን ነው እና ለዓለም ህዝብ እንኳን አደረሰ ነው መታሰበው በኢትዮጵያዊነትም ቢሆን ለመላው ዓለም በትንሳኤው ምክንያት ነው። ኢየሱስ ክርስቶስ እንደሰው በስብሶ ብቀር እንደሞተ ሞተ በስብሶ በቀር ሰው ማንንም ማንን ያመልክ ይመስል ይችላል እና ይሄ እግዚአብሔር ይመስገን በጣም ትልቅ ነገር ነው ይባላል። እርሱ መልካም በዓል ይሁንልዎት። እንግዲህ ከአምስት ጥያቄዎች ሁለቱ መልሰዋል። ሁለት መቶ ብር ተሸላሚ ይሆናል። አመሰግናለሁ። እሺ መልካም በዓል እንኳን አደረሳችሁላችሁ። የምታከብሩት ሁላ እንኳን አደረሳችሁ፣ እንኳን አብሮ አደረሰን። እንግዲህ አምስት መቶ ብር ተሸላሚ ይሆናል። መልካም በዓል ይሁንልን። ለመላው የኢትዮጵያ ህዝብ እንኳን ለፋሲካ በዓል በሰላም አደረሳችሁ ማለት እፈልጋለሁ አመሰግናለሁ ለአንተ መልካም በዓል ይሁንል ሶብርሽን ለማታ አግኝተሃል መልካም በዓል ይሁንል እናመሰግናለሁ ለመላው የክርስትና እምነት ተከታዮች እንኳን ለፋሲካ በዓል በሰላም አደረሳችሁ ለውድ ጓደኞቼ ለቤተሰቦቼ መልካም የፋሲካ በዓል እንዲሆንላችሁ ልባዊ ምኞቴ ነው እንግዲህ የአምስት መቶ ብር አምስት ጥያቄዎችን ከአምስት ጥያቄዎች አንዱን በማጣት የአራት መቶ ብር ተሸላሚ ይሆናል። መልካም በዓል ይሆንልን፣ እናመሰግናለን። እንግዲህ ለመላ የክርስትና እምነት ተከታዮች ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የስቅለት በዓል እንዲሁም ደግሞ ከሞት ለመነሳት ለትንሳኤ በዓል በሰላም አደረሳችሁ ለማለት ወዳለው መልእክት ማስተላለፍ እችላለሁ። ፈርዘር በጣም አሪፍ ስለዚህ እንግዲህ ፋሲካን ከበዓልም ያለፈ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች ሲል እንደተሰቀለ ወደ ምድር እንደመጣ እንደተሰቀለ እንደሞተ በሶስተኛውን ቀን ደግሞ ከሙታን እንደተነሳ አምነው ከዘላለም ጥፋት እንዲድኑና የእግዚአብሔርን መንግስት እንዲወርሱ አደራ ለማለት እወዳለሁ። ጌታ ኢየሱስ ይወዳቸዋል። ቴንክ ዩ አምስቱንም ጥያቄዎች መልሳ የአምስት መቶ ብር ተሸላሚ ይሆናል። መልካም በዓልንልን እናመሰግናለን። በድጋሚ እንኳን ለትንሣኤው የመታሰቢያ በዓል በሰላም አደረሳችሁ። ልዩ የበዓል ፕሮግራማችን ምን አሉ ይሄንን ይመስል ነበር። በቤታችሁ ሆናችሁ ከወላጅ ዘመዶቻችሁ ጋር ሆናችሁ በዓልን እያከበራችሁ በዚህ ጥያቄ ላይ እንደተሳተፋችሁ እምነታችን ነው። ከቀሪ የልዩ የኢቫንጀሊካል የበዓል ፕሮግራሞች ጋር መልካም ቆይታ ይሆንላችሁ ያልኩኝ በተለይም ደረጀ አብሬያችሁ ቆየው። መልካም በዓል